ይሄ ማነው የመታት? ፊቷ እንደዚህ ቀይ እስኪሆን ድረስ ማለት ነው። የመታችኋት ትናንትና ማታ ነው አይደለ? ቀላል ነገር ቢሆን እስካሁን ድረስ ይጠፋ ነበረ። ጆሮዋ የሆነ ነገር ቢሆን እች ልጅ ነገ ከነገ ዲያ በሕክምና ማትመለሰው ነገር አድርገባት ቢሆንስ? ሴት ልጅን እንዴት በጥፊ ትመታለህ? ከዛም ባለፈ ቢያንስ በምን አይነት መንገድ ብታስባት ነው ልጅቷን በዚህ ልክ የምታሰቃያት? ማነህ አንተ? ጆሮ ቢደፈን ነገር ከነጌ ወዲ አንተ ምን የምታደርግላት ነገር አለ? ሪስኩ ተወስዳለ ና ወረዚ እንዴ ምን ሰላም፣ ፋሚሊዎች እንዴት ናችሁ? ደና ናችሁ? አይ እኔ ደና ነኝ። ዘብይር መስገብት ሰቦቼ፣ ዛሬም እንግዲህ ተመልሽ ወደና እንደመጥቻለሁ። ዛሬ እንግዲህ ተመልሽ ስመጣ በአንዳንድ ነገሮች ምክንያት ነው በዚህ ሳምንት የተፈጠረ ያሉት ነገሮች እያየን ነው። ነገሮችን እንደ ቀልድ ቀልድ ስንላቸው ዛሬ ላይ የከፋ ሁኔታ ደርሰው ትናንትና ማታ ሄርሜላን መንገድ ላይ ጠብቀው ፈረንጁና ቢንያም መተዋታል። በማታ ይባልም አንድ ሰዓት አካባቢ ነው። እንዳለ ፊቷን ሰንበር በሰንበር አድርገው ምናምን ነገር ነው የሸኘት ማለት ነው እና በዚህ ልክ በማያገባቸው ላይፍ ገብተው እሷንም በዚህ ልክ መጉዳት አይችሉም። ይች ልጅ ዛሬ ነገር ብትከስ እነዚህ ልጆች በእርግጠኝነት እስር ቤት ይገባሉ እና ያንን ደግሞ እንዲሆን አልፈልግም። እኔ ጓደኞች ስለሆኑ ነው እና ተረጋጊ ምናምን ምናምን ነገር ብያት አረጋገቻት። እኔም በጣም ተናደድኩኝ ግን ደግሞ በቃ ዛሬ ለመጨረሻ ጊዜ እናውራቸው ብዬ ስላሰብኩ ነው የቀጠርኳቸው ማለት ነውና እነሱም በሰው ሕይወት ገብተው በዚህ ልክ እሷን እስከ መጉዳት ድረስ የማድረስ መብት ማንም አልሰጣችሁም። እና አንዳንድ ጊዜ ነገሮችን እያገናዘበን እየተማማረን ቢሆን ጥሩ ነው። ወጣት ስንሆን ቢያንስ ነገሮችን እያገናዘበን ብናደርግ ጥሩ ነው እና ባለፈው እንደ ቀልድ ቀልድ ነው ነገሩ የታለፉ የነበረው ማለት ነውና፣ ዛሬ ላይ ከሮ እንደዚህ መንገድ ላይ እስከ መጠበቅ እስከመምታት ከተደረሰ ነገ ከነጊ ማይሆን አይሆን ነገር ሊፈጠር ይችላል። ስለዚህ ዛሬ ይመጣሉ። ፈረንጁም ቢኒያምም ምን ስለሆኑ ወይንም ማን ስለሆኑ እሷን መምታት እንደቻሉ እንዲነግሩኝ እፈልጋለሁ። እኔም ማለት ነው በመጀመሪያ ደረጃ እነሱ ወንዶች ናቸው። እሷን መንገድ ላይ ጠብቀው የመምታት ማንም መብት አልሰጣቸው። ስለዚህ ከእኔም ጋር ጭምር ነው ማለት ነው የሚጣሉት እና ሄር የተሰማች ስሜት ካለ በግልጽ ንገሪያቸው። እሺ እና በቃ ኖርማል ነው እዚሁ በቪዲዮ እናወራቸዋለን የሚሉትንም ነገር እንሰማለን ማለት ነው እሷ አቅም የላትም ብለው ወይ ሰው ከጎኗ የለም ብለው በዚህ ልክ እንዲሆኑባትም ምንም አልፈቅድም ለምን እኔም ከጎኗ ስላለሁኝ ማለት ነው እና አንዳንዴ ነገሮች ሲበዙም ይመራሉ እና በማያገባቸው በማያገባቸው ማለት ነው በሰው ህይወት ጥልቅ ብለው እኔ ህፃን ልጅ አይደለሁኝም ወይ እኔ ምንም የማላቅ እብድም አይደለሁኝም አይደለ እንደ ሁሉንም ነገር አውቃለሁኝ የትኛውንም ነገር ፈልጌ አውቄ ነው ማደርገው አይደለ እንዴ? ምንም ነገር እኔ ሳላውቅ የሚደረግ ነገር የለም። በዚህ ልክ እንዲናገሯትም አልፈቅድላቸውም። ልነሱም ከመናገርም በላይ እስከ መምታት ከደረሱ ይሄ ትክክልም አይደለም። አንዳንድ ጊዜ ይሄ ምንድነው እውነት አለኝ ወይንም ደጋፊ ነኝ በሚል ሰበብ ወደማይሆን ላይፍ ውስጥ እየገቡ ነው እነሱም እና ባወንደሪያቸውንም እያለፉ ይመስለኛል እና ሄርሚ ከዚህ በኋላ በምን አይነት መንገድ እንድታዳፈሪያቸውም አልፈለግም፣ እሺ በምንም አይነት መንገድ ማለት ነው። ማለት እነሱም የራሳቸውን ላይፍ ይኖራሉ፣ አንቺም የራስሽን ላይፍ ትኖሪያለሽ ማለት ነው። ከዛ በዘለለ ማይሆን ነገር ማይሆን እርምጃ እንራመዳለን ካሉ እኔም ማይሆን እርምጃ እንራመድባቸዋለሁ ማለት ነው። ስለዚህ የተሰማሽ ነገር ካለ እነሱ እስከሚመጡ ድረስ አውሪ። እሺ ያው ማለት ይሄ ነገር ይፈጠራል ብዬ አላሰብኩም። በመጀመሪያ ያው ቢያንስ እዛ አንተ ባለህበት ያ ነገር ከተፈጠረ በኋላ ይሄን ያህል ይዳፈራሉ ብዬ አላሰብኩም። የሆነ ሳትራታቸው ለማረጋጋት ይሞክራሉ ብዬ ያሰብኩት። ከዛ ባለፈ ደግሞ ወንድነት በዚህ ልክ አይደለም የሚለካው። እኔ አብርሽ አንተ እኔ ጓደኞቼ ናቸው ከጓደኞቼም በላይ ወንድሞቼ ናቸው ስላልክ ነው እንጂ በህግ ብሄድና ነገሩን ብጨርሰው ደስ ይለኛል። ከህግ ውጪ እኔ በጉልበት ምናምን ነገር ማድረግ አልፈልግም፣ እና በህግ ቤት ደስ ይለኝ ነበረ። አንተ ደግሞ ወንድሞቼ ናቸው አልከኝ። ሲጀመር በአንተም በኩል ስለማውቃቸው ነው እንጂ እኔ በራሴ በኩል የሚመጣውን ሰው እንዴት አድርጌ በክብር ተነጋግረ እንዴት መመለስ እንዳለብኝ ኮሚኒኬሽን ላይ ሁን በእንደዚ አይነት ጸብም ጉዳይ ሁን በምንም በምን አንዳንድ ሰው ይጣላል። ግን እነሱ ደግሞ በጣም መስመር አለፉ። ያውም ሴት ልጅ ላይ በዚህ ልክ ይህን ያህል ጉልበትን ማሳየት ይህን ያህል አቅም ለማሳየት እንደዚህ አይነት ነገር ከሆነ ህግ በቂያቸው ነው። ለነሱ ብዬ ማስበው ግን ደግሞ ህግ አያስፈልግም። እኔ ከጓደኞች በላይ ወንድሞቼ ናቸው ስላልክ እሺ ብዬ ነው የመጣሁት አብሬሽ በአንተ በኩል የመጣ ነገር ስለሆነ ነው እንጂ እኔም ብሆን አቅሜን ባሳያቸው ደስ ይለኝ ነበር ግን ደግሞ ልህን በልህ ሳይሆን ምን በለሽ መለሰችላቸው ነው ወደመቶች የቻሉት እንደዚህ ሰንበር መሰንበር እስክትኝ ድረስ አብሬሽ ምን መልስ አልመለስኩላቸውም ሲጀመር ተዘጋጅተው በመጡበት ነው ያደረጉት በቃ እንዳልኩ ነው ቤት ስገባ ነው በማታ ይኖራሉ ብዬ ማላሰብኩ ምክንያቱም፣ ቢያንስ አንተ ባለህበት የሆነ ነገር ይረጋጋሉ ብዬ ነው ያሰብኩት፣ እንጂ ምንም ንግግርም አልተነጋገርንም። ነው ወዲያው ነው የመትኩኝ። ሁለቱንም አይቻቸዋለሁ። እዛ ላይ መሽቶ ነበረ፣ በጣም ጨለማ ነበረ። እንደዚህ አይነት የብልግና ስራ ፋሚሊ ቼ በጣም ይደብራል። ሼምም ጭምር ነው እና እዚህ ጋር ሰው እንደሌላትም እንድትሆን አልፈልግም። ገባችሁ? በማስቀየም ደረጃ እኔ ከኔ የበለጠ ማስቀየም አይችሉም። በደንብ ላስቀየማቸው ይችላል ወይ ግን አንዳንድ ጊዜ በመነጋገር የሚፈጡ ነገሮች አሉና እንደዛ በሚል ነው። ዛሬ ግን በጣም ነው ያናደዱ። እማን ስለሆኑ ነው እሷ ላይ እጅም ያነሱት? ምን ስለሆኑ ነው አንዴ እነሱ ያላቸው ጉልበት እኮ እኛም አለን ማለት ነው። አንዳንዴ ደግሞ የሆነ አሳቢ መስሎ አውቆ ሰውን ለመጣን የሚሞክር ሰው ያናድጋል። አሁን እነሱ ወይ ለሩታ ወይ ለኔ አሳቢ አይነት ነገር መስለው እሷን እየጎዷት ነው ያሉት። ምንም የማታቅልኝ ማለት ነው፣ እና በዚህ ልክ ደግሞ መጎዳናትም የለም። ስለዚህ እርሚ መተዋል ለማንኛውም ያለውን ነገር እኔ አወራቸዋለሁኝ በደንብ ማለት ነው። እሺ ይቀጥል። ከዚህ በኋላ በምንም አይነት መንገድ እንዳታገኛቸው? ላግኒሽም ቢሉሽ ምንም ቢሉሽ እንዳታገኛቸው። እሺ። ወይ ለምን ደግሞ ማለት በማታ መጡና ባላሰብኩበት። አይ ታዲያ ችግር የለውም በማታም ማድረጋቸው ለምን እንደሆነ ምክንያታቸውን በደንብ አድርገን የምናረጋግጥ ነው የሚሆነው። በዚህ በኩል ሰላም ነው። ትናንትና ማታ እናንተ እንዳገኛችሁ አትነገረችኝ። ከዛም ባለፈ ደግሞ ከማግኘትም በላይ በጥፊ እንደመታት ሰምቻለሁ። ፈረንጆ፣ አንተ ማን ስለሆንክ ምን ስለሆንክ ነው እሷ ላይ እጅ የምታነሳው? ቀና ብላ አናግረኝ እና ምን ስለሆንክ ነው ምንድን እና ነው ? ስለዚህ የሚያገባህ ነገር አለ? ስለዚህ የሚጠቅስህ ነገር አለ? የለም አይደለ? ምን ስለሆናችሁ ነው በማታ ጠብቃችሁ እሷ አለ እጃችሁ የምታነሱበት? እያናገርኩህ እኮ ነው፣ አናግረኝ። ማን ስለሆንክ ነው? እሺ ተረጋግጠው ነው። ምንድን ነው የምረጋጋው? ከዚህ በላይ ተረጋግቼ ነው እያወራሁ ያለሁት። እንደሰራው ስራማ ቢሆን አንተ በዚህ አይደል? ለመታየት እኔ በሁለቱም ለመታየት ነበር። ስለዚህ ለችግር ይሄ እኮ ምክንያት እንትን ነገር እንችላለሁ በማታ እሷን ጠብቀህ ልትመታት ይቻል እኮ? ቢኒያምስ፣ አንተስ ምን ስለሆንክ ነው? እሱን አገዘው ለሁለት ይዛችኋት ልጅ ሆነ ያሰቃያችኋት። አንድ ሲጀምር ይሄን የሚባልኛ አልመታናቱ በቃ ዝም ብለህ ይሄ ምንድነው ይሄ? ይታያል ይሄ ማን ነው የመታችኋት? ፊቷ እንደዚህ ቀይ እስኪሆን ድረስ ማለት ነው የመታችኋት። ትናንትና ማታ ነው አይደለ? ቀላል ነገር ቢሆን እስካሁን ድረስ ይጠፋ ነበር። ጆሮዋ የሆነ ነገር ቢሆን እችልች ነገ ከነገ ወዲያ በህክምና ማትመለሰው ነገር አድርገባት ቢሆንስ? አብርሽ፣ ሴት ልጅን እንዴት በጥፊ ትመታለህ? ከዛም ባለፈ ቢያንስ በምን አይነት መንገድ ብታስባት ነው ልጅቷን በዚህ ልክ የምታሰቃያት? ማን አንተ ምንድነህ እንዴ? ጆሮ ቢደፈ ነገ ከነገ ወዲያ አንተ ምን የምታደርግላት ነገር አለ? እርሽ፣ ቁጦት ምንም ላላረግም ይችላል። እና ደግሞ ምንም ነገር ስለላ ያገበኝ ይችላል። ግን ደግሞ የተናገረች ንግግር አሁንም ቢሆን አንተ ያልተረዳኝ ነገር ቢኖር እሱ ነገር የፈለገ ነገር ትናገር፣ የፈለገ ነገር ተበለከ፣ ፈለገች አንተ ተቆርቁረን ንጆ ወቀስከን ያለ ነው። አዎ በደምብ ነው። ነገር ነገር እኔ ከዛ በፊት ሩም ውስጥ መታቸዋል አይደለ? ሩም ውስጥ መተን ተነጋግረናል፣ ነገሮችን አለፍያቸዋለሁ። ግን ደግሞ መምታት ደረጃ

እንዲቀላል እኮ ነው ይሄ እድሜ ይሄን ነው። በራስህ እጅ የምታሰጥረው የማንንም እየጎዳ አይደለም። እኔንም እሷንም እየጎዳ አይደለም። አንተ የምትሆን ቢኒያም ቢያንስ አንተ ያ አራት አመት ያምስት አመት ታላቁት ሆናል አይደለ? ለፈረንጅ እንዴት ይህን ነገር ሲያደርግ አብረው ተባብረ ታደርጋለ? እንዴት ታደርጋለህ? ነገሩን ስለማያውቅ መሰለኝ አይደለ? ምንድነው ምንም እኮ ያስረዳኸኝ ነገር የለም ቢለው፣ ደጋጋ በቃ ከዚህ በፊት እኮ በንግግር አላምን ካለች መተው ነው በቃ አያገባኝም ብለህ ራስህን ከዛ ነገር ማውጣት ነው ያለብህ፣ እንጂ ሆነ ምንም ነገር የማድረግ መብት እንድከፍትብኝ አይደለም እዚህ

ምን አገባህ ነው ያለህ። እኔ እኔ የማወራው ነገር ከማስተካከል በፊት ነው ማውራት።

ትእልጅ ወዳ ወዳትማ ይኸውልህ ጣጣ እኮ ሜዳ አስፈልገኝም አይደለ ምንው ክንያሽ ታዲያ ጸብህን እኮ የገላ አደረከው የግል ጸብ የለኝም አብርሃም በናንተ በሁለታችሁ ምክንያት እየተጎዳ ያለ ሰው አለ አንተ ምን ቤት ነህ እኮ ምንም አያገባኝ በናንተ ምክንያት እየተጎዳ ያለ ሰው አለ እንደ እሺ ቆይ ሌላ አስተካክሎ አንተ ምን አገባህ አሁን እኮ ከዚህ የሚመስሉ የግል ራስክ ከዛ በፊት አንተና እና ሄርሜላ የምትተዋወቁ እኔ በመሃል መጥቼ የሆነ ነገር ያደረኩት ምናምን ነው የምትመስሉት ሁሌም የእኛን ክብር እንትዬ በመጣ ሰው ላይ ፈረንጁ መጀመሪያ ራስህን ራስ አክብረው ሲጀመር ፈረንጁ አብራም በጣም ታጋሽ ስለሆነ እኔ ለእሱ የሰደበችው ስድብ ለእኔ ሰርባ ቢሆን ድሮ ገላት ነበር የምሰድባቸው ስድቦች እንዳለ ለክብሩ የሚመጡ ነገሮች አይደለም ምን ክብር አለን እኛ? የሰው ልጆች እኮ ምንም ክብር የለንም። ምንም ስለምን ክብር ነው? ሰው ሰው ስትሆን በሰውነት ልትከበር ይገባል ማለት ነው። አንድ ቦታ እንደመጣላት ነው የምታወራው፣ ትዝታለች ማለት ምክንያቱም እዚህ ጋር እኔ በሚዲያ ላይ አወጣም እንጂ ማለት ነው ያልሽው ነገር ሚዲያ ላይ ባወጣ ብዙ ነገር ሊፈጠር ይችላል። ፈረንጆ እንደዚህ እያልኩሽ ነገሮች ለማለት አትሞክርም። ምንም ነገር እንደማትልህ እርግጠኛ ነኝ። በቃ አብርሽ፣ ሁሌ አንተን ተመክታ ነው ምታወራው። በቀደምም አንተን ተመክታ ነው እንደዛ ስታደርጊ ነበር። ዛሬ አንተን ተመክታ ነው ፍራት። ከዚህ በኋላ እጅህንም አይነንም ከሷ ላይ አንሳ፣ በቃ የራስህን ህይወት ኖር። አንተም የራስህን ህይወት ኖር። አይገባም። ያማርኛ ሰውም እንዴ እኔ አማቸው አለም እንዴ እኔ አማርኛ አያገባሽም። እጅሽ እናንሽ ስትጀመርሽ እኮ ከዛ ቆይ ምንድን ነው የሚያናድርህ? አንተ ቆይ ለምን ተናደድክ አንተ? ቆይ ብዙ ነገር ምን ለምን ያናደኛል። በቃ አትወጣም። በቃ የማትመቸው ከሆነ ቦታ ምን ለኔ እኔን በድላኛለት በያለው አላልኩም። ማረለ ይሄ ጉዳዩ ባለቤት እንደዚህ እየተናገረ ነው አይደል? ፈረንጁ አንተን ያቆያት እኔ አይደለም። ምን ሰውን ማ የማቆየት አቅም የለኝም። ፈጣሪ ነው ሰውን የሚያቆየው። ፈጣሪ ይሰጣል፣ አንተ የምትጠቀምበት። አሁን አንተ ግን አጠቃቀሙ አላውቅም። ወሬ ባናወራ ትርፍ ወሬ እያወራሁ አይደለም፣ እየተመከርክ ነው። ምክርም ላንተ ስድብ መስሎ ከታየ ይምሰል፣ ችግር የለውም እየተመከርክም ዛሬ ህፃንነት ልጅነት ይዞ ማለት ነው፣ ነገ የምትጎደው አንተነህ ዛሬ የምታወጣቸው ለሚያልፍ ቀና፣ የሚያልፍ ቃል አትናገር። ገባህ? መጥፎ ቃላ ወራ እንዲ እንዴ! በዚህ ልክ ምን ያወራል? ከማውራትም አልፎ እኮ እቺ ልጅ በጥፊ ነው አይደል መታት ይገባታል። አሁን ልደግማት ይችላል። ለአንተ ብዬ ነው ዝም ያልኳት። እስኪ አንተ ወንድ ነህ፣ ንካት እኮ። ልደግማት ይችላል። ለአንተ ብዬ እሺ። አንተ ጀግና ወንድ ነህ፣ በቃ ንካት። ወንድ ነኝ፣ እሱ ነው እኮ ንካት። ወንድ ነኝ አልኩህ እኮ፣ ንካት። ታዲያ ለአንተ ብዬ ነው እስካሁን ዝም ያልኳት። ከዛ የዛኔ ሩም ውስጥ ከአንተ ጀርባ ሆና እያደረገችው ያለ ነገር ራስህ አይተሃል ቪዲዮ ላይ። ችግር የለውም አንተ ሴት ስለሆንክላት እንደፈለገችው በቃ እንደ ሕፃን እየተጫወተችብን ያለችው ጎበዝ። እሺ፣ ጎበዝ በቃ ዓለም ጎበዝ በቃ እሷ የሆነ እንዲህ እንዲህ ብላ አንተን ካናደረች በቃ አንተ ሴት ነህ ማለት ነው። ኧረ በእናትሽ ናውርጂ ሊፈረንጁታው ፈሄር ነው ማለት ነው እኮ ለቀሽ እንቁም የቆይ ምንም እሺ። ከኛ ጋር ማውራት ከፈለገች ካንተ ጋር እንደዚህ መተቃቀፍ ምናምን አያስፈልግም። ከዚህ በላይ ብዙ ባንሄድ ይሻላል ብዬ ነው ማስበው ምክንያቱም እንዳልኩ ነው። እኔ በራሴ መንገድ በህግ በሚሄድበት መንገድ ይሄዳለሁ። ከዛ ባለፈ የሴት ልጅ ዳኛ ህግ ነው፣ ጉልበት ምናምን አይደለም። ይሄ ጉልበት ደግሞ ባንዴ የሚበላሽ ነገር ነው ገባ? አሁን ሳይክ በጣም ልጅነት ያንጸባርቃል ምናምን ነገር። አገር ደግሞ እሺ ማለት ብዙ የምትጠየቅበት ምክንያቶች አሉ ብዙ ማለት ነው። እስኪ አንቺ ደፍረሽ ህግ ጋር ሂጂና ከዛኛ ምን ከሰስ ምን አደረገች? ምን አደረገች? በቃ መናገር ፈለክም አልፈለክም፣ እቺ ያገናኛችሁ የኛ ጉዳይ ነበረ። ከዛ ከዙን ነገ ከነገሩ አሳለቃችሁትና ጭራሽ እስከመማታት ድረስ ደረሳችሁ። ምን ታርጋችሁ? እሺ እሷ እኮ ትሂድ ትክሰሰን። እንዲህ ፈጣሪን ፈርተን ነው እንጂ እኮ ብዙ ነገር ማድረግ ይችላል። ሴት አይደለንም ታውቃለህ። አይደለም ሴት ሴት አይደለንም እኛ እንደሷ አይደለም። እንደሷ እኔ ሴትነት የሴትነት ክብር ስትይ ነው ሴት የምታጣጥለው ነገር የለም። ሴት ሆነች ስታሳይ ነው እንደ ሴት ልናክብርሽ ምን ችለው አሁንም አልተረዳሽም። ሴት ልጅ ያለ ክብር እንደዚህ መሆን የለበትም። ስራ አለ ሴት ልጅ ያለኝ ክብር እህት ልትሆን ትችላለች፣ እናት ልትሆን ትችላለች። እህት ላይ እንደዚህ ታደርጋለ? ጥያቄ ልጠይቅህ፣ እህትህን በጥፊ መታታለህ? እሷ እየሰራች ያለችው ስህተት በሰራ ከጥፊም በላይ ላይ ትችላለች። አይደረግም። ገባህ? ነገ ከነገ ወዲያ እችል ጆሮ የሆነ ነገር ቢሆን ፀጥታ ነው። ሁልጊዜ ፀጥታ ነው የሚይዘህ። ገባህ? አንድ ነገር፣ ሁለት እጅ አለኝ ተብሎ ዛፍ ላይ አይወጣም ይባላል፣ አባባል አለ። ገባህ አይደል? ፈረንጅ ሥርዓት ነው። ከእኔም ጋር ነው የምትጣን ነው ላስቀይም ይችላል ላስደብር ይችላል። እኔ ጓደኝነት ነው የሚቀራው። ምንም ሊቀራ አይችልም እኮ ከዚህ በላይ ምንም ነው፣ ምንም ሊቀራ አይችልም። ስለዚህ አንተ አሁን እድሜ ሄዷል። ቢያንስ ይሄንን ልጅ ምንም ባርገልሽ መክረው ይገባል። ቤት ውስጥ ያለ ልጅ ነው አይደለ ዋ አለበ እሱ ብዙ ነገሮች እሷ ላይ ሊፈጠር ይችላል ነበር። አንተ ላይ መተህ የምናለቃቅስ ቢሆን ግን አናለቃቅስም። እኛ ራሳችን መፍታት የምንችል ሰዎች ነን፣ ወንዶች ነን። እሺ፣ አጠገቧ እንዳትደርስ ከዚህ በኋላ ሄርሜላ አጠገብ አንተም፣ አንተም እንዳትደርሱ። እየሰማኸኝ ነው። አበቃ። የሆነ ነገር ካለችን ማለት ነው አብርሃም፣ ከዚህ የበለጠ ነው የምናደርገው። አሁንም ቢኒያም፣ ከዚህ በኋላ እሷ አነካቸው ከእኔ ጋር ነው የምትጣሉት። እንዳትደርሱ አጠገቧ፣ በቃ እኛ የምሪን ነው። ምንም አይነት ነገር ብትነግረኝ የመጨረሻችን ነው። ከዚህ በኋላ አንቺም የምታረጊው ነገር ታቆሚያለሽ። ከኛ ጋር ምንም አላደረገችም። ሂድ፣ ወረንጆ መሄድ ሂድ። በቃ አታስፈልግም፣ ሂድ ነው ልባቸው አበጠው። እግዚአብሔር ልባቸው ምን እኮ አብርሃም አልነገረም አልሰማም ብላኝ ነው እንጂ እንደዚህ አይመለሱም። ክብር የሚገባቸው ስነ ስርዓት የሚገባቸው ሰዎች አይደሉም ብዬሽ ካለ እነሱ ደግሞ ሴት ነኝ በአቅም ምናምን ነገር አይደለም የሄደው በህግ እንኳን ቢያቅቱኝ አብርሽ በማንም ትልቅ ሰው አይጠበቅብኝም። ምን ጋር የሆነ ያልገባኝ ነገር አለ ሄርሚ ከነሱ ጋር በአንተ በኩል ነው የሚሆነው ለምንድን ነው? እኔም ግራ ገብቶኛል። እኔም ጥያቄ ሆኖብኝ ምንም ነገር ብሎ በቃ እንደዚህ እንደዚህ ጓ ማለት ማስፈራራት፣ ምናምን አይ ቴክስቶች ሲልክ እኔም ቴክስት ልክለት እችላለሁ እንጂ ምንም በውስጥ በኩል የምናወራውም ነገር የለም ማቃውም ነገር የለም የሚያቀኝም ነገር የለም። በቃ ግራ አጋቡኝ እኮ ነገሮች፣ በጣም ነው ግራ እያጋባኛለሁ። ከዚህ በኋላ አብረሽ ምንድን ነው ውሳኔ ከዚህ በኋላ ከደረሱብሽ የፈለግሽውን መንገድ የፈለግሽውን እርምጃ ተራምደሽ የፈለግሽውን ነገር አድርጌ፣ አሁን ግን ምንም አይነት ወደ ህግም ቦታ አትይጂ፣ ምንም ነገር እንዳታደርጊ። በቃ ችግር የለውም። እኔም በቻልኩት አቅም ብቻቸውን በድጋሚ አግኝቼ ላወራቸው እንትን እላለሁ፣ እሞክራለሁ። አንቺ ግን ምንም አይነት እርምጃ እንዳትራመጂ። ከዛ ውጭ በድጋሚ ግን ከተናኮሉሽ ወይ ነገር ካረጉሽ፣ እንወስናለን። አብረን የምንወስነውን ማለት ነው እንጂ ማንም ጠጋበኛ በዚህ ልክ አንቺ ላይ ምን እንዲሆን አልፈለግም እኔ። እሺ። አይ በቃ ተረጋጋ፣ ማለት ይስተካከላል ነበር ብዬ ነበር ያሰብኩት። ቢያንስ አንተን ሲያናግሩት የሆነ ነገር ይመለሳል ብዬ ነበር ያሰብኩት። እንደገና ደግሞ አንተ ህግ ቦታ አትይዥ ምትለኝ ከሆነ ችግር የለም። ግን ደግሞ ቢያንስ አጠገቢያ አይድረሱ፣ ቢያንስ ከህይወቴ ከኔም ህይወት ቢሆን ይውጡልኝ። በቃ ከሰው ህይወት እናስወጣሽ ምናምን እያሉ እነሱ እራሳቸው አንድ ለኔ ህይወት እየሆኑብኝ ነው። ኢትዮጵያ ተረጋግጠ፣ ለማንኛውም በድጋሚ አወራቸዋለሁ። እንሂዳውን እንሂድ ነው።